የእኔ አምላክ ሕያው አምላክ ነው፣ አሜን። ጉባኤው ጠጋ ጠጋ ከመጣ ከውጭ ለሚገቡ ሰዎች አስገቧቸው። በኦቨርፍሎው ላይ ያላችሁ ግቡ። ክብር ለኢየሱስ ይሁን፣ አሜን። ው ክብር ለኢየሱስ ይሁን እና ምትላለ ካላችሁ ማርቆስ ምዕራፍ አራት ቁጥር 39 ላይ ይላል፣ በኢየሱስም አነባለሁ። የሚገርም እኮ ነው። ነቅጦም ነፋሱን ገሰጸው፣ ባህሩም ዝምበል ጸጥበል አለው። አሜን ጸጥ በል አሜን። ነፋሱም ተወ፣ ታላቅም ጸጥታ ሆነ። አሜን። እንዲሁም የምትፈሩ ስለ ምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስስ ባህርስ የሚታዘዙለት ይህ ማን ነው? ይገርም ነው። ነፋስ፣ ባህር፣ የብሱ የሚታዘዙለት የኔ አምላክ አሜን። ከምታቻው ለወር ፕሮ ላይ አላችሁ። አሜን። ኢየሱስ ይወድሻል። ሰብተሻል የእኔ እናት ፋት ና ባሪ ታዘለታል። አሜን ኢየሱስ ያድናል። አሜን እና ጉባኤው በደንብ አድርጎ ይስማኝ። ኢየሱስ ጌታ አሜን ምድ ለሔአሜንብሮብሮን ለምሰሙ ለእናንተ ነው። ሰብተሃል የእኔ ወንድም የእግዚአብሔር መንግሥት እኮ የሰናፍጭ ቅንጣት ነበር የምታክለው። አሁን ተዘርታለች፣ እየበቀለች ነው። ብዙ ወፎች መጥተው ይሰፍሩባታል አለ። የዓለም ህዝብ ሁሉ ተሰብስቦ፣ ነጩ ጥቁሩ፣ ቀዩ ተሰብስቦ በውስጥ ያለው ኢየሱስን ያከብራል። አሜን ይተረተራሉ ዲዳዎች ይናገራሉ። አሜን። የሞቱ ይነሳሉ፣ ጻሞች ይነጻሉ። የእግዚአብሔር መንግስት ወንጌል በኃይል ይሰበካል። አሜን። ጆሮ ያለው ይስማ። አሜንታ ነው። አሜን፣ አሜን።